ይምጣ ወይ ይቆይ ከውንስው ደገውን ከደገ ወዲያ የዛሬ ዓመት መቼ ይምጣ መቼ ይምጣ አላውቅም። ክርስቶስ የሚጠብቀው ምንድን ነበረ ብትሉ ቶሎ እመጣለሁ ሲል አኔ ጌታ ወይ አንተማ ቶሎ ና የምትል ቤተክርስቲያን የሚጠብቀው

እናት አባት ቤት ማለት በእናት አባት ቤት የነበረውን ፍቅርና ነገር ሁሉ ይረሳል። ስለዚህ ከሚስቱ ጋር ይጣበቅና ይወጣል ማለት ነው። ሙሽሪት እና ሙሽራው በዚህ አይነት ፍቅር ነው የሚጣበቁት። በዚህ አይነት ፍቅር ነው የሚጣበቁት። እኛ ልጉስ ምን አለ? እኛ የክርስቶስ ሙሽሮች ነን። ክርስቶስ ደግሞ ሙሽራው መጣለሁ ብሎ ቀጠሮ ይዟል። ዝግጁዎች ነሮች ሲባል ከባድ ጥያቄ ነው። ከባድ ነው ነው ሰባኪው ይገባዋል። ግልጽ በጋጣም ግልጽ ነው፣ ግልጽ ነው። ጌታ ቶሎ እመጣለሁ ይላል። ሙሽሪት መልሷ ምንድነው? አሜን ጌታዬ ቶሎ ና ነው? ዝም ነው? ወይስ አልተዘጋጀሁም ነው? ቆይልኝ ነው? የዛሬ አመት ነው? የዛሬ ወር ነው? አላውቅም እግዚአብሔር ይርዳል። ማን ይርዳል? እግዚአብሔር ይሄ ቃል ግን የሚያጽናና ቃል ነው። አስተውሉ ክርስቶስ የተናገረው ተመጀቡ የዮሐንስ ወንጌል ምዕራፍ 14 ቁጥር አንድ እስከ ቁጥር ሶስት ድረስ እንዲህ የሚል ቃል ተጽፎ እናገኛለን። ልባችሁ አይታወክ። እሄዳለሁ ስላልኋችሁ ከእናንተን ለያለው ስላልኋችሁ

ዛሬም እዚህ እያየሁ ነው። አስተዳዳሪዎች ሲመጡ፣ አባቶች ሲመጡ፣ ሁሉም ሰው ማለት ነው በአንድ ጊዜ በቤተ ነው እና ነበር ከጀርባዬ ስለነበሩ ሁሉም ሰው ሲነሳ ደነገጡ በጣም ዛሬም እነዚህ በዚህ ዋቆላ አባላት እየመጡ ነው እና ልክ ምመኑ ሁሉም ድግሲ በጣም ጥሩ ነገር ነው። ይሄንን እግዚአብሔር በዚህ ጭ ቤተክርስቲያኖት እንደዚህ አይነቱ ስራ እንድህ ስላደረገን ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። ደግሞ እንድትጠብቁት አለ በቃ መከበር አለባቸው። ሲያጠፉ እንወቅሳለን። በኋላ በአግባብ ካልሆኑ እንወቅሳለን። ቅሬታ ካለ እንናገራለን። በግልጽ እንደ ልጅ ማለት አባቶቻችን ዋናዎቻችንን ደግሞ በግልጽ በሆነ መንገድ ክርስቲያናዊ በሆነ መንገድ አክብረን እንይዛለን። ሲያጠፉት ትክክል አይደላችሁም እንላለን። እምነቱ ነው የሚገዛ ብላችሁንም ማለት። ስለዚህ እግዚአብሔር ያክብርልኝ አባታችን፣ እንኳን ደህና መጨረሻ፣ ይሄን ያለው እንግዲህ ኢየሱስ ክርስቶስ እመጣለሁ ብሏል። ኢየሱስ ክርስቶስ እመጣለሁ ካለ እኛ የሚመጣ ጌታ የሚመጣ ሙሽራ የሚመጣ አባ እየጠበቅን ነው ወይ ያለ ነው። በአግባቡ ተዘጋጅተናል ወይ የሚለው እኔ ጥያቄ አንስቻለሁ። እንዲያን በአግባቡ እየተዘጋጀን አይደለም የሚል ወቀሳ ወይም ለስላሳ ተግሳጽ እያነሳ ነው። በሌላ አገላለጽ እንዘጋጅ፣ በቂ ዝግጅት አላደረግንም፣ ተገቢ የሆነ ዝግጅት አላደረግንም እያሉ ለዚህ ደግሞ ማሳረጊያ የሚሆነን ኢየሱስ ክርስቶስ ምን አለ መሰለህ? ልባቸው አይታወቅ በእግዚአብሔር መኑ በእኔም ደግሞ አይኖር ማለት ነው። በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤት ምን ያህል መኖሪያ አለ? ብዙ መኖሪያ አለ። አባቴ ቤቱ ሰፊ ነው። ብዙ መኖሪያ በአባቴ አባቴ ቤት አለ። እኔም ደግሞ ይሄንና ለእያንዳንዳችሁ ስፍራ አዘጋጅላችኋለሁ። መኖሪያ አዘጋጅላችኋለሁ። መኖሪያ ሁ ስፍራ ካዘጋጀሁላችሁ በኋላ መጥቼ እወስዳችኋለሁ። እኔ ባለሁበት እናንተ ደግሞ ከኔ ጋር ትኖራላችኋላችሁ። ይሄ ተስፋ ገብቶ ከሆነ በደንብ የሚያስፈነድቅ ደስታ ነው። ተስፋ ል ተስፋ ነው። በአባቴ ቤት ብዙ መኖሪያ አለ። ስለዚያሱ የድርትር ሆነ ምስ ሚበጋ ሆ በአባቴ ቤት ብዙ መኖሪያ አለ። እኔ ደግሞ አዘጋጅ ስፍራ አዘጋጅቼ መኖሪያ አዘጋጅቼ እመጣና ወስዳችኋለሁ። ወስጄ ስፍራችሁን ሰጥቼ መኖሪያችሁን ሰጥቼ እለቃችኋለሁ። በቃ መኖር ትችላላችሁ አይደለም? እኔ ባለውበት በዛ ከኔ ጋ ትኖራላችሁ

ልጅ ለማሳደግም የግል ህይወታችሁን ለመመን ለመኖቱ እያንዳንዳችን እየታገልን ነው። ስለዚህ ጊዜ እዚህ ቦታ ቤተክርስቲያን ስትመጡ ኑሮ እንዴት እንደሚሆን እንዴት እንደሚሞላ አናስተምራችሁም። ከእኛ ልጅት እናንተ ታውቃላችሁ እንደውም እያስተራሪት መሆን ትችላላችሁ እ ጉዳይ ነ። እኛ ደግሞ የእግዚአብሔርን ሙላት እንነግራችኋለን። የማንን ሙላት እነግራችኋለን? የማንን ተስፋ እንሰብካለን? እግዚአብሔርን እንሰብካለን። የእግዚአብሔርን ማጽናናት እንሰብካለን። የእግዚአብሔርን ተስፋ እንሰብካለን። እናንተ ቤተ ክርስቲያን መጣችሁ፣ እግዚአብሔርን ሰምታችሁ፣ ሁላችንም እግዚአብሔርን ሰምተን፣ እርሱን አምልከን፣ እርሱን አገልግለን፣ በፊቱ አልቅሰን፣ ልመናችንን አቅርበን ስንወጣ እግዚአብሔር ህይወታችንን ይባረጋል። ህይወታችንን ያደርጋል፣ ይባረጋል። ያላየነውን ያሳየናል። በጨለማ የነበረው ወደ ብርሃን ያወጣልን። ሀዘን ሰቆት የነበረውን አለ ነ ማለት መንሰዋል ማለት እግዚአብሔር አለ። በጎደላችሁ ነገር ላይ አታስቡ። ስሩ፣ ትጉ፣ ታማኞች ሁናችን በእውነት ስሩ። ምድሪቱን ታመራረሱባት፣ ስሩባት፣ ውውረቡ፣ የቻላችሁትን አድርጉ። ነገር ግን የእናንተ ተስፋ እግዚአብሔር ነው። የሁላችን ተስፋ እግዚአብሔር ነው። የሁላችን ተስፋ ማነው? እግዚአብሔር ነው። በጎደለ ነገር አንሰበሩ ከኛ በፊት ለፊት ዘመዶቻችን ሐዘን አንመጣ ማኖር ምክንያት ውስጥ ተስፋ አለን። ምን አለን? ተስፋ አለን። ስለዚህ በዚህ ቃል ሁላችሁ ተጽናኑ ብሎ ሐዋርያው ቅዱስ ጳውሎስ እንዳስተማረን ሁላችን በዚህ ቃል እንጽናና። ያጽናናን አባታችን ያስተማረን አምላካችን እግዚአብሔር ክብር ምስጋና ይድረሰው። መቤታችን ቅድስት ድንግል ማርያም በጸሎታ በግዛዋ ተርዳን። ቅዱሳን መላይክ በምንወጣበት በምንገባበት ሁሉ ይጠብቁን። ሰላም ሁሉ የዛሬ ዓመት በሰላም ያደርሰን